እ መገናኛ ብዙሃኑ በዚህ ሰዓት የሚያነሷቸውን ጉዳዮች ተቀስ ተቀስ አድርገን ደግሞ በትንታኔ የምናስደመጣቸው ጉዳዮችን እናስከትላለን። ትልቁ ጉዳይ የትራምፕ እና የፑቲን የስልክ ንግግር ነው። አሁን ላይ እየተጠበቀ ይገኛል። እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ በዩክሬን የሰላም ስምምነት ዙሪያ ከሩሲያ አቻቸው ቭላድሚር ፑቲን ጋር ያደርጉታል ተብሎ በጉጉት ከሚጠበቀው የስልክ ውይይት በፊት በጣም በበርካታ ነጥቦች ላይ ከስምምነት ላይ ደርሰናል የሚል ንግግር አድርገዋል፣ ወይም ይህንን ሀሳብ በሶሻል ትሩዛቸው ላይ አስፍረዋል። እንግዲህ ፑቲንና ትራምፕ በሩሲያ ዩክሬን ጦርነትን ስለ መቋጨት ጉዳይ ላይ ከስምምነት ላይ ለመድረስ ያደርጉታል የተባለው የስልክ ንግግር አሁንም እየተጠበቀ ይገኛል። እንግዲህ ከዚህ ንግግር በፊት ነው አሁን ትራምፕ በዩክሬን የሰላም ስምምነት ዙሪያ ከሩሲያው አቻቸው ፑቲን ጋር በጉጉት የሚጠበቀው የስልክ ውይይት እንዳለ ሆኖ ቀደም ብለን በበርካታ ነጥቦች ላይ ከስምምነት ደርሰናል የሚል ሀሳብን እየሰጡ የሚገኙት። ሌላው ትልቁ መነጋገሪያ የሆነው ጉዳይ የእስራኤል ጦር በጋዛ የፈጸመው ጥቃት ነው። የእስራኤል ጦር በጋዛ ላይ በፈጸመው ጥቃት ከ220 በላይ ሰዎች መገደላቸው እየተነገረ ይገኛል። በሐማስ የሚመራው የጤና ጥበቃ ሚኒስትር ነው ይህንን ማሳወቁን ቢቢሲ የዘገበው። የእስራኤል መከላከያ ኃይል ያካሄደው ዘመቻ የሐማስ ንብረት በሆኑ መሳሪያዎች ላይ ያነጣጠረ ስለመሆኑ አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትራቸው እስራኤል ካድ ይህ ጥቃት እንዲፈጸም ትእዛዝ መስጠታቸውንም ዘገባው ጠቅሷል። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን ሐማስ ታጋቾችና አሁንም ቢሆን ሙሉ በሙሉ ይፍታ ሲሉ አስጠንቅቀዋል። ካልሆነ ግን ለጠላቶቻችን ምንም አይነት ርኅራሄ አናደርግም፣ አንመለስም የሚል ዛቻ ያለው ንግግርም መናገራቸው እየተነገረ ነው። የዋይት ሐውስ ቃል አቀባይም ለፎክስ ኒውስ እንደተናገሩት የአሜሪካ ፕሬዚደንት ዶናልድ ትራምፕ አስተዳደር አሁን እስራኤል የፈጸመችውን ጥቃት ያውቀዋል። ንግግር ካካሄዱ በኋላ ነው እስራኤል ይህንን ጥቃት ያካሄደችው። ስለዚህ ምናልባት ሀማስ ታጣቂዎቹ ሙሉ በሙሉ እስኪፈታ ድረስ እስራኤል በጋዛ የምታካሄደውን ጥቃት ይቀጥላል የሚል ግምቶች እንዳሉ እየተነገረ ይገኙ ይገኛል ምናልባት የሟቾች ቁጥር ከ220 መቶ በላይ ሊደርስ እንደሚችል አሁን ላይ እየተነገረ ይገኛል እዚያው አሜሪካ ላይ የትራምፕን ጉዳይ በሚመለከት ትራምፕ ዛሬ እንግዲህ ይፋ ይሆናሉ ያሏቸው ምስጢራዊ ፋይሎች አሁንም በአሜሪካውያን እየተጠበቁ ይገኛል ዶናልድ ትራምፕ የጆፍ ኬኔዲ ና ማርቲን ሉተር ኪንግ ግድያን የተመለከቱ ምስጢራዊ ሰነዶችን ዛሬ ለህዝብ ይፋ እንደሚያደርጉ ማስታወቃቸውን ተከትሎ በጉጉት እየጠበቁ ይገኛሉ አሜሪካውያን። በአሜሪካ የፖለቲካ ታሪክ ውስጥ ከፍተኛ ሚና የነበራቸው ሰዎች ግድያ ለረዥም ቢያንስ ለአስርት አመታት ሚስጥራዊ ሆኖ መቆየቱ ይነገራል። ፕሬዚደንት ዶናልድ ትራምፕ በአሜሪካ ታሪክ ውስጥ የተፈጸሙ ሶስት አነጋጋሪ የሆኑ ሚስጥራዊ ግድያዎችን በዛሬው እለት ይፋ እንደሚያደርጉ እየተጠበቀ ነው። የሚለቀቁት ፋይሎች ወደ 80 ሺህ የሚሆኑ ገጾች እንዳሏቸው ሲነገር፣ በንግግር ሲያደርጉ በዳላስ ቴክሳስ ስለተገደሉት 35ኛው የአሜ የአሜሪካ ፕሬዚደንት ጆን ኦፍ ኬኔዲ ግድያ ብዙ መረጃዎችን ይህ ፋይል ይዟል ተብሎ ይጠበቃል። ወደ ትንታኔ ዘገባችን ስንመለስ እንግዲህ ሰሜን ኮሪያ አሜሪካ በየመን ላይ የምታደርገውን ጥቃት ታቆም ስትል አውግዛለች። ይህን ያለችበት ምክንያቷ ደግሞ አሜሪካ በየመን የሀውቲ ታጣቂዎች ላይ በከፈተችው ዘመቻ በጥቂት ቀናት ውስጥ ቢያንስ ከሀምሳ በላይ ሰዎች መገደላቸውን ተከትሎ ነው። የሀውቲ ታጣቂዎች መሪ የአሜሪካ ጥቃት ከፍልስጤም ጎን ከመቆም አያግደንም ሲልም አስታውቋል። ይህንን ጉዳይ በትንታኔ ተመልክተነዋል። ገነነ ብርሃኑ ይቀጥላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦራቸው በየመን ሐውቲ ታጣቂዎች ላይ እርምጃ እንዲወስድ ባዘዙት መሠረት በመጀመሪያው ቀን ዘጠኝ ሰዎች የሞቱ ሲሆን አሁን ላይ ዓለም አቀፍ የመገናኛ ብዙኃን እንደዘገቡት የአሜሪካ ጥቃት ተጠናክሮ ቀጥሎ የሟቾችም ቁጥር 53 ደርሷል። የአሜሪካ ጦር ከባለፈው ቅዳሜ ጀምሮ በሐውቲ ታጣቂዎች ላይ ጥቃቱን የጀመረ ሲሆን ፕሬዚዳንት ዶናልድ ትራምፕ ለጦራቸው ዘመቻ የሐውቲ ታጣቂዎች በቀይ ባህር መርከቦች ላይ የሚያደርሱትን ጥቃት ለማስቆም እንደሆነ ይገልጻሉ። ፕሬዚዳንቱ ይህንን ቢሉም የሐውቲው መሪ አብዱል ማሌክ አልሁቲ አሜሪካ በየመን ላይ የምታደርገውን ጥቃት እስከቀጠለች ድረስ በቀይ ባህር ላይ በሚገኙ የአሜሪካ መርከቦች ላይ የሚፈጸሙት ጥቃቶች ይቀጥላሉ ብለዋል። የአውቲ ጤና ጥበቃ ሚኒስቴር በአሜሪካ ጥቃቶች አምስት ህጻናትና ሁለት ሴቶች መሞታቸውን ገልጿል። የዩናይትድ ስቴትስ የብሔራ የደህንነት አማካሪ ማይክል ዋልትስ እንዳሉት ጥቃቱ በርካታ የአውቲ መሪዎችን ያነጣጠረ ነው ብለዋል። ዋልትስ ለፎክስ ኒውስ እንደተናገሩት ታጣቂ ቡድኑን በኃይል በመምታት ኢራን ስለ ሁኔታው በቂ እውቀት እንዲኖራት አድርገናል ብለዋል። ሚድናይት ሪሲስ የመከላከያ ሚኒስትር ፔቴክስ የሀውቲ ጥቃቶች እስኪቆሙ ድረስ የማይቋረጡ የሚሳይል ጥቃቶቻችን ይቀጥላሉ ብለዋል። ሄግስ ጨምረውም በጣም ግልጽ ለማድረግ ይህ ዘመቻ የቀይ ባህር መርከቦችን የሰላም ጉዞ ወደነበረበት ያለመ ዘመቻ ነው ብለዋል። የሀውቲ ታጣቂዎች በበኩላቸው ከዚህ በፊት የነበረ አቋማቸውን አሁን የሚያሳወቁ ሲሆን እስራኤል በጋዛ ላይ ያላትን እንቅስቃሴ እስከምታቆም ድረስ በቀይ ባህር መርከቦች ላይ ማነጣጠራቸውን እንደሚቀጥሉና ቡድናቸው ለጥቃቱ ምላሽ እንደሚሰጥ አስታውቀዋል። በኢራን እንደሚደገፉ የሚነገ ላቸው የሐውቲ ታጣቂዎች ሳና እና የየመን ሰሜናዊ ምዕራብ አካባቢዎችን ቢቆጣጠሩም እንደ መንግስት ተጠርተው ዓለም አቀፍ እውቅና አልተሰጣቸውም። የሐውቲ ታጣቂዎች በሐማስና እስራኤል መሃል ጦርነት ከተቀሰቀሰ በኋላ ከፍልስጤም ጎን እንደሚቆሙ በመግለጽ እስራኤል በጋዛ የምታደርሰውን ጥቃት እንድታቆም ጫና ለማድረግ በቀይ ባህር ላይ የሚንቀሳቀሱ የእስራኤል የአሜሪካና የእንግሊዝ መርከቦች ላይ ጥቃታቸውን አጠናክረው ቀጥለዋል። ከዳር 2023 ጀምሮ ሀውቲዎች በቀይ ባህርና በኤደን ባህረ ሰላጤ ላይ በሚንቀሳቀሱ መርከቦች ሀገሮች ላይ በሚሳኤል እና ሰው አልባ አውሮፕላኖች የታገሱ ጥቃቶችን በመፈጸም በደርሰን የሚቆጠሩ የንግድ መርከቦች ላይ ጉዳት አድርሰዋል። ታጣቂዎቹ ከጉዳቱም ከፍ ሲል ሁለት መርከቦችን ሲያሰምጡ፣ አንዱን በቁጥጥር ስር መዋልም ችለው ነበር። በዚህ ሂደትም አራት የመርከብ ሰራተኞችን ሕይወትም ቀጥፈዋል። ፕሬዚዳንት ዶናልድ ትራምፕ ከአንድ ቀን በፊት በሰጡት መግለጫ ግባችንን እስክንመታ ድረስ በታጣቂ ቡድኑ ላይ ከፍተኛ ኃይል መጠቀማችንን እንቀጥላለን ብለዋል። ትራምፕ ጨምረውም በማህበራዊ ድረገጻቸው ላይ እንዳሰፈሩት የአውቲ ታጣቂዎች ይህን እንቅስቃሴያቸውን ካላቆሙ የመን ላይ የገሃነም በሮች ይከፈታሉ ብለዋል። ሀውቲዎች አሁን ያለው የአሜሪካ ጥቃት ከፍልስጤም ጎን ከመቆም እንደማያግዳቸው ገልጸዋል። የታጣቂ ቡድኑ የጦር መሳሪያና ሎጂስቲክ ምንጭ እንደሆነች የሚነገርላት ኢራን በበኩሏ አሜሪካ የኢራን የውጭ ፖሊሲና ንግድ ላይ ምንም ስልጣን የላትም ብላለች። የአገሪቱ የውጭ ጉዳይ ሚኒስትርም ለእስራኤል የሚደረገው የዘር ማጥፋትና የሽብርተኝነት ድጋፍ ይቆም፣ በየመን ዜጎች ላይ የሚፈጸመው ግድያ የሚቁም ሲል በኤክስ ማህበራዊ ገጹ ላይ አስፍሯል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በየመን ውስጥ ስላለው እጅግ አስቸጋሪ ሁኔታ ሲናገሩም በአገሪቱ እየተደረጉ ያሉ ወታደራዊ እንቅስቃሴዎች ሁሉ እንዲቆሙ ጥሪ አቅርበዋል። የሃውቲ አማጽያን ከህዳር ወር ጀምሮ በቀይ ባህርና በኤደን ባህረ ሰላጤ የንግድ መርከቦች ላይ ከአርባ በላይ ጥቃቶችን ፈጽመዋል። እነዚህ ታጣቂዎች በኢራን ይደገፋሉ፣ እስራኤልን ጠላት አድርገው ይቆጥራሉ። በመርከቦች ላይ በሚፈጽሟቸው ጥቃቶችም እስራኤል በጋዛ የምታደርገው ጦርነት ላይ ጫና ማድረግ ይፈልጋሉ። በዚህ መሰረት ሃውቲዎች መጀመሪያ ላይ ከእስራኤል ጋር የተገናኙ የሚገናኙ መርከቦችን ያጠቁ የነበረ ሲሆን በኋላ ላይ ግን ጥቃቶቻቸውን ወደ ምዕራቡ ሀገራትን በማስፋት ከእስራኤል ቀጥሎ የአሜሪካና የእንግሊዝ የንግድ መርከቦች ቀጥተኛ ኢላማዎቻቸው ናቸው። በዚህም የሀውቲዎች ጥቃት በዓለማችን ላይ ዋና ዋና የሚባሉት የመርከብ ኩባንያዎች ቀይ ባህርን መጠቀም ለማቆም ተገደዋል። አሁን ባለው ሁኔታ ቀይ ባህር 15 በመቶ ብቻ መርከቦችን እያስተናገደ ሲሆን በምትኩም በደቡብ አፍሪካ በኩል የሚወስደውን እጅግ ረጅሙን የባህር መንገድ ለመጠቀም ተገደዋል። የሀውቲ ታጣቂ ቡድን በ1990ዎች ውስጥ እንደ ተመሰረተ የሚነገር ሲሆን ስሙንም ከንቅናቄው መስራች ሁሴን አልሁቲ እንደወሰደ ታሪኩ ያስረዳል። እንደ አውሮፓ አቆጣጠር በሁለት ሺዎቹ መጀመሪያ ላይ ሁቲዎች የረዥም ጊዜ አምባገነን በነበረው የየመን ፕሬዚዳንት አሊ አብደላ ሳሌ ወታደሮች ጋር ተደጋጋሚ ውጊዎችን አድርገዋል። ዓላማቸውም የአብዛኞቹ አባላት የትውልድ ቦታ የሆነውን ሰሜናዊ የመንን ራስ ገዝ አስተዳደር ለማድረግ ነበር። በዚህ መሃል እንደ አውሮፓ አቆጣጠር በ2011 የአረባቢዎት ወቅት በየመን በተቀሰቀሰው ህዝባዊ ዓመፅ፣ አምባገነኑ ፕሬዚዳንት ሳሌ ስልጣናቸውን ለምክትላቸው አብዱራቡ ማንሱራዲ ለማስረከብ ተገደዱ። አብዱራቡ ማንሱራዲም የየመንን መናወጥ ማረጋጋት አልቻሉም። የሁቲ ታጣቂዎች ስልጣን ካስረከቡት ፕሬዚዳንት ሳሌ ወታደሮች ጋር ስር ያልሰደደ የይምሰል ጥምረት በመመስረት ከተሞችን መቆጣጠር ጀመሩ። እንደ አውሮፓ አቆጣጠር በ2015 አማጽያኑ ብዙ የምዕራብ የመን አካባቢዎችን በመያዝ በስልጣን ላይ የነበሩትን አብዱራቡ ማንሱራዲን ወደ ውጭ ሀገር እንዲፈረጥጡ አስገደዷቸው። የሁቲ ታጣቂዎች የመንን ተቆጣጥረው ለባላንጣ ኢራን ምቹ ሁኔታ ከመፈጠሩ በፊት ሳውዲ አረቢያ አንድ ነገር ማድረግ እንዳለባት ወሰነች። ከዛም ሳውዲ ሌሎች አጋር የአረብ ሀገራትን አሰባብራ በአየርና በምድር የተዋቀረ ጦር መስርታ ሀውቲዎች ላይ ያዘመተች። በምዕራባውያኑ ጭምር የተደገፈው ይህ ጦር ለዓመታት የዘለቀ የአየርና የምድር ድብደባ ቢያደርግም ሐውቲዎችን ከያዙት ቦታ ሊያነቃንቃቸው አልቻለም። በመጨረሻም ሳውዲ አረቢያ 202 ላይ ከሀውቲዎች ጋር የሰላም ስምምነት አድርጋ ነገሩ ተቋጨ። ጦርነቱም ከ160 በላይ ሰዎችን ህይወት ሲቀጥፍ ከ4 ሚሊዮን በላይ ሰዎችን አፈናቅሏል። ዓለም አቀፍ ጉዳዩን ስናዘጋጅ ሬውተርስ፣ ቢቢሲ እና ፎክስ ኒውስን በምንጭነት ተጠቅመናል።